አሰላሙ ዓለይኩም ወረህመቱላህ ወበረካቱ ድና የተከበራችሁ የወሎ ጊራና ቲዩብ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ ደግሞ የማሳያችሁ ቤት በጣም ለየት ያለ በቃ ጊራና ውስጥ ላይ ለመጀመሪያ ጊዜ የተሰራ ዲዛይን በቃ የተለየ ማለት ነው። እርግጠኛ ተወዱታላችሁ ብዬ ነው የማስበው ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ አለውኝ። ቀጥታ ወደ ቪዲዮ እናልፋለን ማለት ነው። እስቲ ቀጥል አድርገው ካሜራውን። ሰርፕራይዝ ነው ለሁላችሁ። እንዲ አይታችሁ አታውቁም፣ እርግጠኛ የዚህ አይነት ዲዛይን። ተከፈተ። እንዲ የምታዩት ነው። እንግዲህ ይሄ ጅብሰም ኮርኒስ ሳይሆን የፕላስቲክ ኮርኒስ ነው ማለት ነው። ማሻአሏህ በጣም የሚያምር ነው፣ ለየት ያለ ነው ዲዛይኑ። አዲስ ዲዛይን ነው። ከማንም ከማንም ቤት ላይ የለም ማለት ነው። የሰራውም እንግዲህ አብዱ ጉማቴ ነው አዳዲስ ዲዛይኖችን መፍጠር የሚችል ወንድማችን ነው ማለት ነው። መጀመሪያ ከወረቀት ላይ በስዕል መልኩ ያስቀምጥና ከዚያ በዚያ መሰረት ነው ፕላስቲኩን እየቆራረጠ የሚሰራው ማለት ነው። ስለዚህ በፕላስቲክ ኮርኒስ ማንም ይሁን ባለሙያ ይህን ዲዛይን የሰራው የለም። እሱም ለምሳሌ ለመጀመሪያ ጊዜ የሰራው ነው ማለት ይቻላል ማለት ነው። ከሌላ ቤት ላይ ገና አላስቀምጠውም። እዚሁ ላይ ቁጭ አድርጎታል። በዛው በስዕል ስሎ አሳይቶናል። ከዛ ደግሞ ተሰርቶ ዛሬ ሳይሆን እኔ በጣም ነው የገረመኝ የተለየብኝም ማለት ነው። ሌሎች ባለሙያዎችም አይተውታል። ይሄን ዲዛይን በጅብሰም ኮርኒስ ካልሆነ በስተቀር በፕላስቲክ ኮርኒስ አንሰራውም ነው ያሉት ማለት ነው። ስለዚህ በጣም የተለየ የሚያምር ዲዛይን ነው ማለት ነው። እንግዲህ ሳሎን ነው የምታዩት። ከመካከል ላይ ትልቅ አምፖል አለ። ስፖት ላይት እንደምታዩት እንግዲህ ዙሪያውን ስፖት ላይት አለው። ጅም ላይት ወይም ሻዱ አለው ማለት ነው። ከውስጥ ደግሞ ዲዛይኑ ወላሂ በጣም የሚያምር ነው ማለት ነው። ሳሎን ላይ ነው። መኝታ ክላስ ደግሞ ከአሁን በፊት የሰራውን ዲዛይን ነው አሳያችኋለሁ ማለት ነው። ይሄ ግን ለመጀመሪያ ጊዜ የተሰራ ዲዛይን ነው ማለት ነው። እርግጠኛ ተወዱታላችሁ። በዚህ ዲዛይን ደግሞ እንሻአላህ የምታሰሩ ይሆናል ማለት ነው። ስለዚህ ሳሎን ይሄንን ይመስላል ማለት ነው። እስኪ ደግሞ ወደ መኝታ ክላሱ እንግባ። እስኪ ኮሊደር ኮሊደሯ መጀመሪያ እናያት። ኮሊደሯ እንደምታዩት ዲዛይን አለው በዲዛይን ነው ኮሊደሩንም የሰራው ስፖት ላይት አለው እንደምታዩት። የመኝታ ክላስ ደግሞ እንደምታዩት ከአሁን በፊት ሆነ ቤት ላይ አይተነው እናውቃለን ማለት ነው። ያን ዲዛይን እዚህ ጋር ቁጭ አድርጎ ድጋሜ ሰርቶታል ማለት ነው። በጣም ነው የሚያምረው መኝታ ክላሱ። ደግሞ ይሄ ዲዛይን ለሳሎን እራሱ የሚሆን ዲዛይን ነው አይደለም ለመኝታ ክላስ ማለት ነው። ማሻ አላህ በጣም ነው የሚያምረው። ያው የቤቱ ወጪ ቀጥታ እነግራችኋለሁ መጨረሻ ላይ ላስጎብኛችሁ እና ቤቱ ሰባ ሁለት ቆርቆሮ ወይም ሰባ ሁለት ዚንጎ ቤት ነው ማለት ነው። ወይም በተለምዶ ሰባት በስምንት ብለን የምንጠራው ቤት ነው። ስለዚህ ጠቅላላ ስምት ቤት ፈጅተዋል። እስከ ኳርቲዙ ሙሉ የተሰራው ማለት ነው። እንደምታዩት ቀለሙም የሴንቴቲክ ወይም በጋዝ የሚበጠበጠው ቀለም ነው የተቀባው ማለት ነው። እንደምታዩት ያንጸባርቃል። በጣም ነው የሚያምረው ማለት ነው። ስለዚህ ቤት ሙሉ ፊኒሺንግ አልቋል ማለት ነው። ስለዚህ ሙሉ ፊኒሺንግ ስንት ነው የፈጀው፣ መጨረሻ ላይ የምነግራቸውና ግን የተሰሩ ነገሮችን ላሳያችሁ ማለት ነው። ይሄ ምኝታ ክላስ ነው እንዳልኳቸው፣ እዚህም ጋር ትልቅ አምፖላው የተቀመጠው ስፖት ላይት ዙሪያውን አለው ማለት ነው። እስኪ የልጆች ክላስ እናያቸው። የልጆች ክላስ እዚህ ጋር የምትመለከቱት ነው። ይች ጠባብ ስለሆነች ያው ዲዛይን አታስቀምጥም። የዕቃ ክላስ እዚህ ጋር የምታዩት ነው። እነዚህ ሁለቶቹ ጠባብ ስለሆኑ ዲዛይን ማስቀመጥ አይመችም ማለት ነው። እስኪ ውጭን ደግመና ና ውጭን የምታዩት እንግዲህ ኳርቲዝ ነው የተሰርተዋል በሁለት አይነት ኳርቲዝ ፏ ተደርጎ ተሰርቷል። ማሻ አላህ ዙሪያ ኮርኒስ አለው ይህ ቤት ማሻ አላህ በጣም ነው የሚያምሩ ስለዚህ ቤቱ ምንም የሚወጣለት ሳካ የለም፣ ማሻአላህ ከማለት ውጭ ማለት ነው። እስኪ በውጭ ያለውን ደግሞ በፊት ለፊት ላሳያችሁ ያው ፀሐይ ያው የውጭ ብዙ ላያስታውቅ ይችላል። ፀሐይ ስላለ ማለት ነው፣ ያንጸባርቃል ማለት ነው። ስለዚህ ውጭም የኳርቲዙን እንዳያችሁት ነው ማለት ነው። በጣም በጣም የሚያምረው እንግዲህ ሳሎን እና ምኝታ ክላስ ማሻአሏህ ማሻአሏህ። እንደምታዩት ሶኬቶቹም እዚህ ጋር የዲሿ ሶኬት አለች፣ እዚም ጋር ሶኬት አለ። እዚህ ጋር እንደምታዩት ማብሪያ ማጥፊያ ማሻአሏህ በየቦታው ነው ያለው። እዚህ ጋር የምታዩት ዳብል ማብሪያ ማጥፊያ ያለ አንዱ የሳሎን አንዱ ደግሞ የውጭ ነው ማለት ነው። ማሻላ እዚያ ማዱ ላይ ደግሞ ማሻአላ የሚል ቦርድ ያስቀምጠዋል ማለት ነው። እዚህ ጋር የምትመለከቱት እንግዲህ ይህን ቤት ጠቅለል ለስናደርገው ያው ብዙ ማቴሪያል ለዚህ ቤት የተጠቀሙት ማለት ነው። ፕላስቲክ ኮርኒሱም እንደምታዩት እንደዚህ ዲዛይን ሲበዛ ስለሚቆራረጥ ማለት ነው ብዙ ፕላስቲክ ኮርኒስ ነው የሚፈጀው። ቀለምም እንደምትመለከቱት የፕላስቲክ ወይም ደግሞ በጋዝ የሚበጠበጠውን ቀለም ነው የተጠቀሙት። ሶኬት ማብሪያ ማጥፊያ በኦሪጅናል የተጠቀሙት። እስፖት ላይትም እንደምታዩት እንግዲህ በጣም ብዙ እስፖት ላይት ነው የተጠቀሙት ማለት ነው። መኝታ ክላስም እንደዚሁ ከመካከል ላይ ትልቅ አምፖል ተጠቅመዋል። ስፖት ላይት ዙሪያውን አለ። ማብሪያ ማጥፊያ በየቦታው እንደምታዩት ነው ኳርቲዝም ወደ ሰላሳ ኳርቲዝ አካባቢ ነው የተጠቀሙት ማለት ነው። ጠቅለል ስናደርገው እንግዲህ ይህን ቤት የእጅ ዋጋ መጨረሻ ልንገራችሁ ያው በአንድ ደምሬ ልንገራችሁና የእጅ ዋጋው ስንት ነው የተሰራ የሚለው ማለት ነው። እንግዲህ በጠቅላላ ይህ ቤት እስከ ኳርቲዙ፣ እስከ ቀለሙ፣ እስከ ኮርኒሱ፣ እስከ ጅብሰሙ ጠቅላላ ማለት ነው አምስት መቶ ዘጠና ሺህ ብር ፈጅቷል ማለት ነው። እስከ አምፖል ምንም ነገር ሳይቀር እስከ እጅ ዋጋው ማለት ነው እስከ አብዱ ጉማቴ እጅ ዋጋ 590 ሺህ ብር ፈጅቷል። ይሄ ቤት ማለት ነው 590 ሺህ ብር እንግዲህ፣ ብሩ ብዙ ቢሆንም ቤቱ በጣም የተለየ ነው ማለት ነው። ጊራማ የተለየ ነው ብለን ብንልም ማጋነንም አይሆንም ማለት ነው። ስለዚህ ከ590 ሺህ ብር ላይ 130 ሺህ ብር የአብዱ ጉማቴ ነው ማለት ነው። የእጅ ዋጋው 130 ሺህ ብር ነው ይሄን ቤት የሰራው ማለት ነው። ስለዚህ ከ590 ላይ 130 ቀንሱለትና ቤቱ ደግሞ የፈጀውን እዛው ላይ ሂሳብ ማውጣት ትችላላችሁ ማለት ነው። ስለዚህ በአምስት መቶ ዘጠና ሺ ብር ይህ ቤት እንደምታዩት የሚያምር ሆኗል ማለት ነው። ስለዚህ ቤታችሁን እንዲሁ ካሰራችሁ አይቀር አቅማችሁ ከቻለ እንደዚህ አይነት ዲዛይን ሳሎን ላይ ብታስቀምጡት ወላሂ በጣም ነው የሚያምረው ማለት ነው። የመኝታ ክላስ ሌላ ሌላ ዲዛይን ብትጠቀሙ ወጪ ከፈራችሁ፣ ነገር ግን ሳሎን ላይ እንግዲህ በጣም በጣም ያምራል ማለት ነው። ማሻአላህ ማሻአላህ ነው እንግዲህ በጤና የሚኖርበት አላህ ያድርጋቸው፣ ባለቤቶቹንም ማለት ነው። ውጭ ና ዛን ያሉት ባለቤቶቹ ውጭ ናቸው ያሉት እንግዲህ፣ እነሱ በፈለጉ ሰዓት አላህ ባለ ሰዓት ለሀገራቸው ያብቅቷቸው፣ እየወለዱ የሚኖርበት አላህ ያድርጋቸው ማለት ነው። ስለዚህ ቤቱ እንግዲህ እንደምታዩት ምንም የሚወጣለት ሳካ የለም። መስተዋት ብቻ ነው የሚቀረው መስተዋቱን ማስገጠም ብቻ ነው ማለት ነው። አብዱ ምንም ብትለዋላነ የቀረ ነገር አለ ስልክ ቁጥሩን ኮሜንት ላይ ያስቀምጣለሁ ማለት ነው። ቀጥታ እሱ ጋራ ተደዋውላችሁ በፈለጋችሁ ዲዛይን፣ አዳዲስ ዲዛይኖችም አሉት በወረቀት አውጥተው ያስቀመጣቸው ቀጣይ ደግሞ ሌላ ቤት ላይ እሱን ያስቀምጠዋል። በዚህም ዲዛይን ከፈለጋችሁ አብዱ ጋራ በስልክ ቁጥሩ ተገናኝታችሁ እንሻ አላህ የምታሰሩት እሱም ሰርቶ አማናውን የሚወጣ ይሆናል ማለት ነው። ስለዚህ ቪዲዮውን እንሻ አላህ ተወድታላችሁ ተስፋ አድርጋለሁ። ቤቱ በጣም ነው የሚያምረው ማለት ነው። ቪዲዮውን ከማብቃታችን በፊት እንግዲህ ለወሎ ጊራና ቲቪ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ እንደዚሁም ሸር በማድረግ ወሎ ጊራና ቲቪን አበረታቱ። ላይክ ላይክ አድርጉ። ይህ ቤት በቃ ላይክ ምንም ሊያንሰው አይገባም ማለት ነው። ለሌሎችም ሸር አድርጉላቸው። አታ ጊራና ብቻ ባትሆኑም ሌላ ቦታ ላላችሁ እህትና ወንድሞች፣ ለቻናል ቤተሰቦች ማለት ነው በዚህ ዲዛይን ማሰራት ትችላላችሁ ማለት ነው። ስለዚህ አብዱ ይሁን ሌላ የሚሆን ሌላ ርቁ ቦታ ላላችሁ አብዱ እንግዲህ ለምሳሌ ወሎ ውስጥ ላላችሁ እንሻላ ይሰራላችኋል ብዬ አስባለሁ። ራቅ ላለ ቦታ እንግዲህ የሀገራችን ሰላም ራቅ ብሎ ለመሄድ ትንሽ አስቸጋሪ ስለሆነ ነው ማለት ነው። አገር ሰላም ከሆነ ደግሞ አካባቢያችሁ ሰላም ከሆነ የትንበታ ተንቀሳቅሶ መስራት የሚችል ይሆናል ማለት ነው። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።